እንደ ሀገር አገልግሎት ሲሰጡ ከሚገኙ ተቋማት መካከል አንዱ በጤናው ዘርፍ ላይ የተሰማሩ የጤና ተቋማት መሆናቸው ይታወቃል። በተቋማቱ የሚሰጡ አገልግሎቶችም ቢሆኑ ከሰው ልጅ ሕይወት ጋር የተሳሰሩ ናቸው። ከፍተኛ ክትትልና ሕክምና ለሚሹ ታማሚዎችም ደግሞ አስፈላጊነታቸው ከሁሉ የላቀ ነው። በዲላ ከተማ የሚገኙ የጤና ባለሙያዎች ተገልጋዮቻቸውን በሚገባብ ማገልገሌ ናቸው የሚሉት ታካሚዎች ተግባራቸው ተወዳሽ ነውና ተጠናክሎ ሊቀጥል ይገባልም ይላሉ። በቂ ሕክምና የምናገኝበት ተቋም ስለሆነ የመንግስት ተቋም ነው። ከዋጋም አንጻር ያው ተመጣጣኝ ነው። ሲቀጥል ደግሞ የሚደረጉ ትሪትመንቶች በተለይ ከህክምና ባለሙያዎች ጋር ተያይዞ የሚደረጉ ትሪትመንቶች በጣም በተሻለ ልክ ያለ ነው። ህዝብን በታማኝነት ለማገልገል ቃል በገባነው መሰረት እየተጋን እንገኛለን ያሉት የጤና ባለሙያዎችም ያስተማረንን ማህበረሰብ ማገልገል ግዴታችን ነው ብለዋል። ህብረተሰባችን፣ እናታችን እዛ ውስጥ አሉ፣ እህቶቻችን እዛ ውስጥ አሉ፣ አባቶቻችን፣ አያቶቻችን፣ ልጆቻችንም እዛ ውስጥ አሉ። ቅድሚያ መሰጠት ያለበት ለነፍስ የመጣ ግለሰብ ታክሞ መዳን አለበት። በከተማው የሚገኙ የጤና ተቋማት ህዝብን በሚገባ ሲያስተናግዱ ጣቢያችን መታዘብ ችሏል። በህክምና ተቋማት የሚሆን በመስክ ስራ ላይ በመሰማራት ግዴታቸውን ለመውጣት ጥረት በማድረግ ላይ ስለመሆናቸው የተቋማቱ አመራሮችም ተናግሯል። አገልግሎቱ ግን ምንም የተቆራረጠበት አገልግሎት የለን። አሁን እኛ እንኳን ደስ የሚለን ነገር አንደኛ ሚዝል ካምፐኒ የሰራን ነው። አብዛኛው ባለሙያዎቻችን ቀበሌ ላይ ነው ያለው በበርካታ ስራ አሁን ተመድቦ የህፃናት ክትባት እየከተበ ነው ያለው። ቀበሌ ላይ ውስጥ ግን የተመደቡ ባለሙያዎች ሀያ አራት ሰዓት ነው ያለ እረፍት እየሰሩ ያሉት። የወጣ ነው ከህብረተሰብ እስከሆነ ድረስ የህብረተሰብም አገልግል ግዴታ ነው። ሲቀጥል ደግሞ የኔ አባት የኔ እናት እህት ናት የምትመጣው። ስለዚህ በዛ ልክ ማሰብ መቻል አለብን ማለት ነው። አንድ ሰዓት አገልግሎት፣ አንድ ሰዓት አይደለም፣ አምስት ደቂቃ አገልግሎት ብናቆም የሰው ህይወት ላይ ነው ጉዳቱ የሚደርሰው ማለት ነውና የአንተ ሀሳቢ ማድረግ መቻል አለብን። በከተማው ከሚገኙ አምስት የጤና ጣቢያዎች በተጨማሪ በሁሉም የጤና ተቋማት የሚሰጡ አገልግሎቶች ሳይንጠባጠቡ እንዲሰጡ በመደረግ ላይ ስለመሆናቸው የከተማው ጤና ጽሕፈት ቤት ኃላፊ አቶ ዮናስ ዋቃዮ ተናግሯል የገቡትን ቃል መፈጸምም የጤና ባለሙያዎች ግዴታ ስለመሆኑም አንስተዋል። አገልግሎትን አምስቱም ጤና ጣቢያ እየሰጡ ናቸው ያሉት ምንም አይነት የአገልግሎት መቆራረጦች እንደ ሌላ ከተማ ባሉ ጤና ተቋማቶች ላይ ምንም አይነት መቆራረጥ አገልግሎት ላይ እስካሁን ድረስ ያየነው ነገር የለም እና በየትኛውም በአምስቱም ጤና ጣቢያ ባሉ ቦታ ላይ የትኛውም ተገልጋይ እንደሚታዩትም ከተቋማት ጋር ገብታችሁ እንዳይቱም የትኛውም ሰላ አገልግሎት ሳያቋርጥ አገልግሎት በየትኛውም ሰዓት ላይ የ24 ሰዓት አገልግሎት ነው። በአምስቱም ጤና ጣቢያዎች ላይ ተሰጠ ያለው። በጤና ተቋማት የሚከሰት መስተጓጎል ከራስ ቤተሰብ ጀምሮ መላውን ማህበረሰብ ለጉዳት የሚደርግ በመሆኑ የሙያ ስነ ምግባርን ባከበረ መልኩ መስራት ከጤና ባለሙያዎች ይጠበቃልን ብለዋል።